ሰላምዬ ለሳሚ ሁሉም ነገር ተናግራለች። ሜሮን የገዛ ሚስቱ ከገዛ አባቱ ጋር እንድታረገው ደብዳቤ ጽፋ እነሱን ለማፋቀር ሴራ ስታሴር እንደነበረ ሰላምዬ ለናት ሁሉም ነገር ተናግራለች ማለት ነው። ሰላም ሰላም፣ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ትትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃቸዋለሁ። የኔ ውድ ቤተሰቦች ሀሴት ክፍል ሰባት ላይ እንግዲህ ሰላምዬ እስከ ዛሬ ድረስ ሜሮን እሳ ስር ኦና እሷ እንደ ጻፈችው ስመስላ ለአቶ ግርማ ደብዳቤ የተጽፍ ነበርና አላወቀችም ነበርና እኔም እሳ ያደረገችን ነገር ደግሜ አድጌ ይህን ነገር ማስተካከል አለብኝ በራሴ መንገድ ብላ በማሰብ ደብዳቤውን እንግዲህ አቶ ሜሮንም መስላ ድጋሚ ለአቶ ግርማ ደብዳቤ ስጽፍ ነበረና፣ ይሄ ሁሉ ያረጉት እናንተን ለማቀራረብ ነው። እሷ ሌላ ሰውን እያፈቀረች እያየው ዝም ማለት አልቻልኩም። አንተ በዛ ፍቅር እየተጎዳ እያየው ዝም ማለት አልቻልኩም። በዚህ መንገድ አንድ ላይ መሆን ከቻላችሁ ብዬ ነው እንደዚህ ደብዳቤ ስጽፍልኝ የነበረው ብላ ነው እንግዲህ የመለሰችውን እንደዚህ ልትመለስ የቻለችው ደግሞ ሰላምዬ እንግዲህ ለሜሮን ግርማ መስላ ደብዳቤ ጽፋ ላት ማግኘታ ቤቷ ውስጥ አስቀምጠው ነበር እና ሜሮን እንግዲህ ደብዳቤውን ባየችው ሰዓት ነበረ ቆላዋ የተገፈፈው። ከዛ በኋላ እንግዲህ እውነቱን ተናገራ ደብዳቤውን ጽፋ ወደ አቶ ግርማ ቤት ስታስቀምጥ ሰላም አይተው ስለነበረ ከነ ብሩ ነበር የመለሰችው። እና ሰላምዬ ካነበበችው በኋላ ብሩንም አስቀምጣ መልሳ ግርማ ክፍል ውስጥ አስቀምጠዋለች። ግርማ ካየ በኋላ እንግዲህ እሳቱ ቦርሶ ነበረ። ሜሮን ሲፈልጋት የነበረው ምክንያቱም እሱ ነበር ከዚህ በፊት ከልጄ ጋር ትሆኛለሽ ብሎ ከልጁ ጋር እንዲጋቡ ብሎ ያመጣው ማለት ነው። ከዚያ በኋላ ካመጣ በኋላ ግን እሱ እንዳሰባ አልሆነችም ልጅቷ ሳሚን አታፈቅረውም። ገንዘቡን ብቻ ነው የምታፈቅረው ሜሮ ማለት ነው። ሰላምዬ ደግሞ ታፈቅሯለች፣ እሱም ያፈቅራታል። እስካሁን ድረስ ፍቅራቸውን ባይገላለጹም ፍቅራቸውን አንድ ቀን ይገላለጻሉ ብዬ አምናለሁ። ሰራተኛ ስለሆነች እሱም ደግሞ እንደ ሰራተኛ ሳይሆን እንደ ጓደኛው እንደ እህቱ ነው እያያት ያለው። ያው ሜሮን ከዚህ በፊት በጣም ወዳት ነበር፣ ሊያገባት ይጓጓ ነበር። ሰላምን ካየ በኋላ ግን ለእሷ ያለው ቦታ ሁሉም ነገሩ ቀንሷል፣ ለእሷ ያለው ፍቅር ቀንሰዋል። ስለዚህ ይሄ ደግሞ በሌላ መንገድ ሰላም እየናፍቅሯታል ማለት ነው። ከአቶ ግርማ ሳያት በጣም ነው የሚናደደው። አቶ ግርማ እንደሚፈልጋት ያቃል። የሆነ ቀስ ሰምቶ ነበረና ና ከበር ጀርባ ሆኖ እነሱ ሲያወሩ እሱ ሲያወራት ማለት ነው ሰት ፈልገውም ለበቀል ነው የገባችው። ሰላም የሆነ ማስረጃ ፈልጋ ነው የገባችው። ማስረጃው ምን እንደሆነ እስካሁን ድረስ ባይታወቅም ከአቶ ግርማ የሆነ ነገር ፈልጋ ነው ብዙ ጊዜ በተደጋጋሚ የእሱ ክላሶስ ገብታ ማስረጃዎችን ትፈልጋለችና ና ከሱ የሆነ ነገር ፈልጋ ነው የገባችው እንጂ እኔ አይመስለኝም። ሳሚን ብቻ ፍቅረው ለማንኛውም ማንኛው ቀጣይ ክፍል ላይ ና እነሱ ሲያሳውቁ የምናሳውቃቸው እየሆናል ማለት ነው፣ የኔ ውድ ቤተሰቦች ማለት ነው። እና ሳሚው በዚህ ነገር ግራ ተጋብቷል። ግርማ ምን ሆኖ ነው ምን ሆኖ ነው እንደዚህ ሜሮ ላይ እንደዚህ እየተቀየረባት ያለው? ሲጀመር እነሱ ይህናል የሚያገናኛቸው ና የሚያጣላቸው ጉዳይ ምንድን ነው ብሎ በተደጋጋሚ ሲጠይቅ ነበር፣ ግን ማንም ሊመልስለት አልቻለም። ሰላምዬም ደግሞ ታውቃለች ግን እውነቱን ተናግራ ደግሞ እነሱም ማጣላት ስለማስፈልግ በውዷ መቃይዘዋለች እውነቱን ታወጣለች ብዬ አምናለሁ ቤተሰብ